አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ሰላም ናችኋለሁ። የተወዳችሁ እግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክ ክብር ምስጋና ይግባው። ይህ ገሪዛን ቻናል ይባላል። ገሪዛን ማለት የበረከት ተራራ ማለት ነው። እስራኤል አባቶች ህዝቡን የሚባርኩበት ተራራ ነበር። ዛሬም የበረከት ቃል በዚህ ቻናል በኩል ወደ እናንተ ይመጣል። መንፈሳዊ ትምህርቶች፣ የፍቅር የትዳር ትምህርቶች፣ መንፈሳዊ መዝሙራት አንድ ላይ የተቀመጡበት ቻናል ነው። ቤተሰቦቻችን ሁላችሁ አብራችሁን ስለቆያችሁ ክብር ይግባችሁ። ቤተሰቦቻችን ደግሞ ስለምትሆኑ አዲስ ሰሚዎቻችን እግዚአብሔር ይባርካችሁ ፊቱን ያብራላችሁ። እግዚአብሔር ልጆች እጅግ መርዛማ ስለሆነ ፍቅር ነው ዛሬ የምንነጋገረው መርዛማ የሆነ ግንኙነት ፈጽሞ የማይገመት ፍቅር ነው። ግን ፍቅር አይደለም። ፍቅር ነው፣ አፍቅሯል ወይም ደግሞ ወዶች ሊሆን ይችላል። ግን እንደርሽ አታውቂም፣ እርግጠኛ አይደለሽ። በጣም ሌላ ሰው ሆኖ ሌላ አፍቃሪ ሆኖ የፍቅር የመጨረሻ ምሳሌ ሆኖ ይመጣል። ከአንድ ወር በኋላ ደግሞ አደገኛ ጨካኝ ሰው ይሆናል። በቃ ልብሽን ከወሰደ በኋላ ፈልገሽ አታገኝም። ስልኩን ይዘጋል። ያጠፋፋ ሶሻል ሚዲያ ላይ ብሎክ ያደርግሻል፣ ግራ ይገባሻል፣ ያሰቃይሻል። ከዛ በኋላ ደግሞ እንደገና ቆይቶ ተመልሶ ይመጣል። አንቺ አልቅሰሽ ተጎርተሽ አማክረሽ ተመክረሽ ተረክተሽ ከበቃሽ በኋላ ደግሞ እንደገና ስልኩን ይከፍታል። ያለ አንቺ መኖር አልቻልኩ አቃተኝ ይልሻል። እውነት ይመስልሻል። ሶስት ቀጥ ያለሽ አስራ አምስት ቀን ወርቃማ የሆነውን የፍቅር ቃላት ያንጎደጉዳል። ድንቅ የሆነ ነገር ይናገራል። ልብሽን ይዞት ይሄዳል። እህቴ ከዛውነት ከዛ ይመስልሻል። በንጹሕ ድንጋይ ላይ የተሰራ የፍቅር አለት የሚገነባ ይመስልሻል። አብረሹ አንቺም ታቀቢያለሽ፣ ጡብ ታቀቢያለሽ፣ ትሰሪያለሽ። በይዋህነት አብረሹ ትሰማያለሽ፣ ይቅርት ትዋለሽ ከዛ በኋላ ተመልሶ ገነባ ነው የገነባውን ድንጋይ እላሽ ላይ ያለው ደግሞ ይጠፋል። ስንት እህቶች በእንደዚህ አይነት ፍቅር ተጎድታቸው እንደሆነ አይታወቅም። ደግሞም ስንት ወንድሞች በእንድዚ አይነት አፍቃሪዎች ተጎድታቸው እንደሆነ እግዚአብሔር ይወቅ እና ይሄ መርዛም ማፍቀር ወይም ግንኙነት ማይገመት ነው ባህሪው። ስታዩት አይገመትም። በቃ እንዲህ ነው ተብሎ ሊገመት አይችልም። ልዩ ባህሪው ይሄ ነው። በቃ ግምት የሌለው እና የመጀመሪያው የፍቅር ግንኙነታችሁን ስትመዝኑ ማይገመት ከሆነባችሁ ይህን ማወቅ ያስፈልጋል። ግንኙነቱ ምናልባት ሊጎዳችሁ እንዳይችል መጠቀቅ ያስፈልጋል። መርዛማ ግንኙነት ሊሆን ይችላል። ሁለተኛው ነገር ተለዋዋጭ ነው። ተለዋዋጭ ነው። በጣም ድንቅ አፍቃሪ እና ድንቅ የፍቅር ወራት ደግሞ ቀጥሎ ድንቅ ጨካኝ፣ ድንቅ የስቃይ ወራት፣ አስገራሚ የስቃይ ወራቶች ደግሞ ይከተላሉ። ሌሊትና ቀን የሚፈላለቅበት ፍቅር ማለት ነው እና አይለቅም ደግሞ እንዲህ አይነት ፍቅር በባህሪው ቶሎ አይለቅም። በጣም አታላይ ነው። ቅድም እንደተባለው የሆነ ቀን ሲያገኝ በቃ እንደ ስፈረት አፍቃሪ የለም፣ አስገራሚ አፍቃሪ ነው። ፍቅሩን ሲገልጥ ስሜቱን ሲያሳይ ሲንከባከብ አስገራሚ ነው፣ ያታልላል ማንኛውም ወንድ ማያረገውን ነገር ያደርጋል። ግን ደግሞ ትንሽ ቆይቶ ደግሞ የለም በተቃራኒው ደግሞ ይሰድብሻል፣ ያዋረድሻል፣ ይዘጋሻል፣ ይጠፋብሻል እና ተለዋዋጭ ተለዋዋጭ ባህሪዎች ያሉት ነው። ይሄ ፍቅር የመርዛማ ግንኙነት ሌላው ጉዳት የሚያስከትል ጉዳት የሚያመጣ ነው። ጉዳት አለው። በቃ ፍቅር ለመደጋገፍ፣ ለመረዳዳት ስሜትን ለመካፈል እግዚአብሔር እንድንሞላ በሙላት እንድንኖር የፈጠረልን ነው። እኔ ውስጥ ያለውን ጉለድ እሷ ውስጥ ስለማገኘው ሙላት ሆኖ እሷ ውስጥ ያለው እኔ ውስጥ፣ ስለዚህ እርስ በርሳችን መሞላላት አንድ ሰው መሆኛ ነው ፍቅር እንጂ መተራረጃ አይደለም። መወጋጌ አይደለም። ጦር ሜዳ አይደለም ፍቅር። የጨበጣ ውጊያ አይደለም ፍቅር። ይህኛው ፍቅር ግን በትክክልም የጨበጣ ውጊያ ነው እያሳሳተ በስትራቴጂ አፍቃሪን የሚጎዱበት ውጊያ ነው እና መጎዳዳት ያለበት ስቃይ፣ ለቅሶ፣ ምጥ፣ እባካችሁ አግዙኝ የማለት ድምፅ የሞላበት ግንኙነት ነው። እንዲህ አይነት ግዩት ያላቸው ሴቶችም ሆነ ወንዶች ብዙ ጊዜ ንስሐ አባቶቻቸው ጋር ወይም አማካሮቻቸው ጋር ይሄዳሉ። ጉዳት አለው፣ ህመም አለው፣ ስቃይ አለው፣ ቁስል አለው። ስለዚህ ማቃሰት፣ አለው ማለት ሐዘን አለው። ስለዚህ እንዲህ አይነት ስሜት ያለበት ነው። ተውኩት በቃ ትቻለው ብሎ ይዘጋዋል። ተመስገን ተውን ስትይ ደግሞ ተመልሶ በሽማግሌ ወይ በሆነ መንገድ ልብሽን በሚነካ መንገድ ደግሞ ይመጣል እና በአጠቃላይ የተዛባ የስሜት ቁርኝት ያመጣል። እያመንሽም እንዳሳታምኙ መኖር የሚባል የተዛባ የስሜት እንድትገነቤ ያደረግሻል። ሰውን እያመንሽም እንድትኖሪ ደግሞ ሰው ማትገምቸው አደገኛ መሆኑ እንደሆነ እንዲቆጥር የሚያደርግ አይነት የማይገመት ውጤት አለውና እንዲህ አይነት ሰው ለመውደድ ምን ማድረግ እንዳለበት ብዙ ጊዜ አያውቅም። የተጎዳ ሰው ነው። በነገራችን ላይ እንዲህ አይነት ሰው ራሱ በስነ ልቦናው ጉዳት የገጠመው ሰው ነው። ለዚያ ነው ሰውን የሚያሰቃየው። መውደድ ማለት ለሱ ምን ማለት እንደሆነ አይገባውም። በቃ ማፍቀር ምን እንደሆነ አያውቅም። ማፍቀርን ሳቅ ነው የሚያፈቅረው። ወለድን ሳቅ ነው የሚወደው። እና ከዚህ አይነት የፍቅር ግንኙነት መውጣት ፈጽሞ ፈጽሞ ወደኋላ የማይባል ምክር ነው። አንድ ቀን ጥሩ ይሆናል ተብሎ የማይገመት በየቀኑ ጠባሳ አንትቶ የሚያልፍ ነው እና መርዛማ የፍቅር ግንኙነት ያላችሁ ሰዎች በደንብ ራሳችሁ እምታዩ ይሄ የምናገረው ስለ ፍቅር ግንኙነት እንጂ ስለ ትዳር አይደለም። አንዳንድ ሰው ለፍች ምክንያት ይፈልጋል። አንድ ካህን፣ አንድ እግዚአብሔር ሰው ከተናገረልኝማ በቃ ብሎ ሮጦ ለመፋታት ይፈልጋል። ትዳር ውስጥ ያለን ጉዳይ አልተናገርኩ። ስለ ፍቅር ግንኙነት ነው የተነጋገር ነው እና እና እንዲህ አይነት ግንኙነት ያላቸው ሰዎች በደንብ ነገሮችን ላዩበት ሊመለከቱ ይጠቅመኛሉ ወይ ብለው ሊያስቡ ይገባል። ቢወዱ ቢያፈቅሩ እንኳን ግን ጨከን ብለው ነገሩን ማየት አለባቸው እግዚአብሔር ባርከን ፊቱን ያብራልን የሰማነውን ቃል በልቦናችን ይጻፍ እግዚአብሔር ቸርነት ይድነታችን ቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን ቤተሰብ ሆናችኋል ክብር ይስጣችሁ ኮሜንት ደግሞ አድርጉ ቃልቤት ያሰማልኝ በሉ አሜን በሉ ደግሞ የተመራክብስን ትምህርት የገጠማችሁ ነገር ጻፉ ኮሜንት ስታደርጉ ዩቲዩብ ምንድን ነው የሚለው ኦ ይሄ ቪዲዮ ሰው ይወደዋል ማለት ነው ስለዚህ ወደፊት አደርገዋለሁ ብሎ ሰው እንዲሰማው ያስቀምጠዋል። ከፊት እግዚአብሔር ባርካችሁ ፊትን ያብራላችሁ። ቀሲስ አሸናፊ